ሰላም ጤና ይስጥልኝ። እንዴት ናችሁ? ሰላም ናችሁ ወይ? ውድና ድንቅ ኢትዮጵያውያን ተከበራችሁ፣ በዓለም ዙሪያ ያላችሁ በሙሉ እንደምናችሁ? ሰላም ናችሁ ወይ? እንዲሁም ኤርትራውያኖች እንዴት ናችሁ? ሰላም ናችሁ ወይ? እንዴት ናችሁ? አለን አለን ጤና ሁሉ ሰላም ነው ወይ? አለንላችሁ። እንደው እስኪ አበረታቱኝ፣ አዲስ ዩቱበር ነኝ። አበረታቱኝ፣ ልደክ እንደው በዩቱብ ሁሉም ሰው ገንዘብ መዥረጥ መዥረጥ ይደረጋል ሲለው መሳማው እንግዲህ፣ እውነት ነው ውሸት ነው እስኪ እኛም አብረን ልናየው ነው። ያው ዩቱብ ለገንዘብ ብቻ ሳይሆን ያው ዓለም አቀፍ ለሰው ልጆች መገናኛ መንገድ ስለሆነ አሪፍ ነው። ስለዚህ በዩቱብ አብረን እንደግ፣ አብረን እንጫወት፣ አብረን ታይለንታችንን ሼር እንደራረግ። ያው በዛውም ደግሞ ስለሚከፍል ክፍያውንም እንቀበላለን። አይጠላም እንዲያው ከከፈለ ማለት ነው እዛ ከደረሰን ማለት ነው። ያው እንግዲህ ሰው ደግሞ ካበረታታን ካበረታታችን ነው፣ እንግዲህ ካልተበረታታን የሚሆን ነገር የለም። ያው ጨዋታው ምናምኑ ደግሞ እንዳለ ነው። ይሁን እሱ ደግሞ ይበለጠ ይበልጣል። ገንዘቧን ብትሆን ትጠቅማለች አይደለም እንዲ። ስለዚህ ደግሞ እንዲያው ቀን ሰዎች አሪፍ ሰዎች ለሰው ቅንነት ያላችሁ ምርጥ ምርጥ ሰዎች አላችሁ። እንዲሁ ቅን ሰዎች አትለፉን። ደመር ደመር ደመር ደመር አድርጉን። ዲሙ ዩቱብ ለሚከፍል ምን ችግር አለ? ጠቅ ጠቅ በጃችሁ አሳድጉ። እንዲ ሰው ሲያድግ ነው ጥሩ። ሰው ሲቆረቁዝ ጥሩ አይደለም። እንዲሁ ሰው ሲቆረቆዝ የሰው መቆርቆዝ የሚወድ ሰው እንዲሁ ክፉ ሰው ነው። እውነት ያሰማ ሞቱ አይቀር እንዲሁ ሺህ ዓመት አይኖር፣ እንዲህ ሰው መታመሙ አይቀር። ከነ ክፋቱ መሞቱ ደግሞ የበለጠ ክፋት ነው። እንዲሁ ከክፋት ደግሞ ደግነት ይሻላል። እንዲሁ መጎዳትን ቢኖር እየተጎዱ ደግ መሆን ይሻላል። ደግነት አያሳፍረም፣ አንገት አያስደፋም። እውነቴን ነው የምላችሁ። ግፋቢል ሞኝ ነው የምትባሉት እንዲ ሞኝ ተብሎ እንዲው ለአእምረው አይቆራቆር። ጥሩ ነገር ማሰብና ለሰው ልጆች ቅን መሆንን የመሰለ የለም። እንዲህ የምድሩም የሰማዩም ቤቱም መንገዱም እንዲ ሰላማዊ ነው፣ ጭንቀት የሚባል የለውም። እንዲ በሰላም እንዲ እንኑር በሰላም ከተጓዝን የምንጓዝ ቅን ሰዎችን ነው።